ሰላም ጤና ስጥልን፣ ክቡራን ተመልካቾች። ከሐረሪ ቴሌቪዥን የዕለቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መነስ ነኝ። በቅድሚያም ክልላዊ ዜናዎች። በጅማ በከተማና በገጠር ኮሪደሮች እንዲሁም በማር ቡናና አቮካዶ ኢኒሽቲቭዎች ያዩዋቸው ልጦች አስደማሚ ናቸው ሲሉ የሐረሪ ክልል ርዕሰ መስተዳድር አቶ ኦዲንበሪ ገለጹ። ርዕሰ መስተዳድሩ በጅማ በነበራቸው ቆይታ አስመልክተው በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ለተሰሩት ስኬታማ ስራዎች የአመራሩ ቁርጠኝነት፣ የባለሙያዎች ትጋትና የህዝቡ የባለቤትነት ስሜት ዋነኛ ተጠቃሽ ነው ብለዋል። የኮሪደር ልማትና የተለያዩ ሌሎች ኢኒሽቲቮች በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ተጀምረው የተለያዩ የሀገራችን ክፍሎች በመስፋፋት ላይ ይገኛሉ፣ ሲሉ አክለዋል። በቀጣይ ጊዜያትም የኮሪደር ልማትን ጨምሮ ሌሎች የልማት ስራዎች ተጠናክረው እንደሚቀጥሉ እምነቴ የጸና ነው ብለዋል። በወቢቷ ጅማ ከተማዋ ህዝቧና አመራሩ እንደ ወትሮ ያላሳዩን ፍቅርና መስተንግዶ ልባዊ ምስጋና አቀርባለሁ ሲሉ ርዕሰ መስተዳደሩ መልእክታቸውን አስተላልፈዋል። በጤናው ዘርፍ የህብረተሰቡ ተጠቃሚነት ለማረጋገጥ በትኩረት እየሰራን እንገኛለን ሲሉ ሐረሪ ክልል የሚገኙ የጤና ባለሙያዎች ገለጹ። የጤና አርበኝነት ለሀገር እድገት በሚል መሪ ቃል ከክልሉ የገጠር ወረዳዎች የጤና ባለሙያዎች ጋር የምክክር መድረክ ተካሂዷል። ሲሳይዘር በሐረሪ ክልል የጤና ጥበቃ ቢሮ የጤና አርበኝነት ለሀገር እድገት በሚል መሪ ቃል ባለፉት ዓመታት በክልሉ ያለውን የጤና አገልግሎት በተመለከተና በቀጣይ አቅጣጫዎች ዙሪያ ከገጠር ወረዳ የጤና ተቋማት የተወጣጡ ባለሙያዎች እና ከዘርፉ ባለድርሻ አካላት ጋር የውይይት መድረክን አካሂዷል። በውይይት መርሃ ግብሮ የተገኙት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊው አቶ ጃፈር ሶፊያን በቅንነትና ሙያው በሚፈቅደው መልኩ ሕዝብን በማገልገል ሀገራችንን የጀመረችውን በሽታን የመከላከልና አክሞ የማዳን የጤና ፖሊሲን እውን ማድረግ ይጠበቅብናል ሲሉ ተናግረዋል። የሐረሪ ክልል ጤና ጥበቃ ቢሮ ኃላፊው ዶክተር አብዲ አሚን በበኩላቸው ባለፉት የለውጥ አመታት የተከናወኑና እየተከናወኑ የሚገኙ ተግባራት ዙሪያ ማብራሪያም እየሰጡ ሲሆን በሽታን በመከላከልና አክሞ በማዳን ያላሰለሰ ጥረት እየተደረገም ይገኛል። በዚህም በርካታ ለውጦች መመዝገባቸውን አንስተዋል። በእኛ ክልል እንግዲህ ባለፉት የለውጥ አመታት ብዙ ዘርፍ ብዙ የሆኑ በጤና ሴክተር ውጤቶች ተመዝግቧል። በመሰረተ ልማት ማስፋፋት እንዲሁም በሕክምና አገልግሎት ጥረት በተመዘገቡ መቅት ለውጥ የማህበረሰቡን የጤና ፍላጎት ለማሳካበቱ ጥረቶች ተደርጓል። በዚህም የእናቶች ሞት መቀነስ ይችለናል። የጨቅላ ህጻናት ሞት እንዲሁም የህጻናት ሞት አጠቃላይ ከአምስት ዓመት በታች የሆኑ የህጻናት ሞት ተቀንሷል ማለት ነው። የአካልና የአእምሮ ጤናን ለማሻሻል የመቀንጨር ምጣኔን በመቀነስ ምርታማ ዜጋን ለማፍራት የጤና ባለሙያውና የዘርፉ አካላት በከፍተኛ ርብርብና ትኩረት እየሰሩ እንደሚገኝ ጠቁመዋል። የኛ የጤና ባለሙያዎቹም ስናይ ዛሬ አሁን እነሱን እያወያየን እንገኛለን። በጣም ጥሩ መንፈስ እንግዲህ በሀገር ደረጃ አሁን እየሄደ ያለውን ነገር እናውቃለን። የኛ ክልል ጤና ባለሙያዎች ደግሞ በጥሩ ስነ ምግባር መዋይ ኃላፊነታቸውን በቃል በገቡት መሰረት እየተገበሩ ይገኛሉ ማለት ነው። በእኛ ክልል በአንድም ጤና ተቋም ለአንድም ደቂቃና ሰከንድ እንኳን አገልግሎት አልተቋረጠም፣ በቁርጠኝነት እያገለገሉ ይገኛሉ። ባለሙያው ህዝቡን ለማከም ቃል በገባው መሰረት ሙያዊ ስነ ምግባሩን በጠበቀ መልኩ አገልግሎት ሊሰጥ እንደሚገባም አሳስበዋል። ህብረተሰቡም ጤናውን ለመጠበቅ በቤተሰብ ደረጃ ጤናን ለማሻሻል እያደረገ ያለውን ጥረትም መጨመሪያ ያስፈልጋል ሲሉ ተናግረዋል። ሕክምና ሰብአዊ አገልግሎት ከመሆኑ አንጻር ምንም አይነት ጥያቄ እንኳን ቢኖር የጤና ባለሙያዎች የህዝብን እያገለገሉ ሊጠይቁ እንደሚገባም አንስተዋል። አብዛኛው ጥያቄ አሁን ባለሙያ የሚያነሳው ጥያቄ አዋጅ ወጥቶበት በሚኒስትሮች ምክር በ ፓርላማ ማለት ነው። በአዋጅ የሚመለሱ አደ የመጡበት መመሪያ እየተዘጋጀበት ያለው ሁኔታዎች አለ ማለት ነው። በክልል ደረጃም እኛም እየሰራንበት እንገኛለን ማለት ነው። አሁን ዛሬ የተነሱም የደረጃ ድገ ጉዳዮች አልሬዲ በአቅጣጫ የተቀመጠበት በየተመድቦ የተመለሰበት እንትን አለ ማለት ነው። በቀጣይም የተጀመሩ የአገልግሎት ተደራሽነትን በማጠናከር የማይበገር የጤና ስርዓትን በመገንባት ሁሉን አቀፍ የጤና ተደራሽነትን ማስፋፋት፣ የእናቶችና ሕጻናትን አፍላ ወጣቶችን ጤና ስርዓት ማሻሻል እንዲሁም የምግብ ስርዓትን ማሻሻል ስራዎች በስፋት የሚሰሩ እንደሆነም ጠቁመዋል። የውይይቱ ተሳታፊ የጤና ባለሙያዎች በበኩላቸው ብዙ ዓመታትን መስዋዕትነት ከፍለን የተማርነው ለህዝባችን ወሳኝ በሆነ ጊዜ አገልግሎት ልንሰጥ በመሆኑ የገባነውን ቃል በተግባር እያረጋገጠን እንገኛለን ሲሉ ተናግረዋል። እኛ ጤና ባለሙያ እንግዲህ ከመጀመሪያም ልክ ስንመረቅ ይህን ሙያ ስናገኝ ስንቀበል፣ ወደ ስራ ስንገባ፣ እጃችን ዘርግተን መሀላ ገብተን ቃለ መሃላ ፈጽመን ያንን መሀላችንን ምን ጊዜም የፈለገ ሁኔታ ውስጥም ብንሆን መዘንጋትና መርሳት የሌለብን ነገር ነው። ምክንያቱም ህብረተሰቡን በታማኝነት በቅንነት እናገለግላለን ብለን ነው ቃለ መሐላ የፈጸምን ነው። ያንን መሀላችንን የፈለገ ነገር ሁኔታ ቢቀያየር ያንን መሀላችንን መዘንጋት የለብንም። ጤና ባለሙያው ያው የህብረተሰቡ አንድ አካል ነው ብዬ ነው ማምነው እኔ እንደ ግሌ ማለት ነው። ምክንያቱም የጤና የወጣሁት ከዚህ ማህበረሰብ ውስጥ ነው። እና እንደ ጤና ባለሙያ ማለት ነው የተለያየ የመፍትሄ ጥያቄ ሊኖሩ ይችላሉ፣ ክፍተቶችም ሊኖሩ ይችላሉ። በየደረጃው ያሉ የመንግስት አካላት ይህንን የባለሙያውን ጥያቄ በተገቢው በመያዝና አስፈላጊውን ጥረት በማድረግ ከዛ ኳያ በየደረጃው ያሉ አካላት ትኩረት ሰጥተው አቅም በፈቀደ መጠን በፍጥነት መፍትሄ ቢሰጡበት። የፈለገ ጥያቄ ቢኖርብን በተገቢው መንገድና ስርአት መጠየቅ አለብን እንጂ ስራ ላይ ጫና በማሳደር ጤና ተቋም በመዝጋት እናት አባቶቻችን ይቶቻችን ልጆቻችን ናቸው፣ እዛ ጋር ሊገለገሉ መጥቶ ልክ እንደዛ ሲሆን ሌላ ስራ ላይ ህብረተሰቡ ላይ ችግር የሚያስከትለውን መንገድ መከተል የለብንም ብዬ ነው ማስበው። ባለሙያዎቹ ያክላሉ። በተጨማሪም የተለያዩ የመሰረተ ልማት ጥያቄዎች ቢኖሩም መንግስት በአጭር ጊዜ ውስጥ እንደሚፈታም እናምናለን፣ እኛም አገልግሎታችንን ለህብረተሰቡ መስጠታችንን እንቀጥላለን ሲሉም አንስተዋል። በሀገሪቱ የተጀመረውን ልማትና እድገት ለማፋጠን መምህራን ንቁ ተሳትፏቸውን አጠናክረው ሊቀጥሉ እንደሚገባ ተገለጸ። ውጤታማና ሀገር ወዳድ ዜጋ ለማፍራት በሚከናወኑ ተግባራት መምህራን የሚያበርክቱት አስተዋጽኦ የጎላ መሆኑም ነው የተገለጸው። ፈቃዱ በላይ ተጨማሪ አለው። በሀረሪ ክልል ለመንግስት ኮሌጅ መምህራን ትውልድ በመምህር ይቀርጻል ሀገር በትምህርት ይበለጽጋል በሚል መሪ ቃል የውይይት መድረክ ተካሂዷል። በመድረኩ የተገኙት የክልሉ ቴክኒክና ሙያ ኤጀንሲ ዳይሬክተር ወይዘሮ ኢማን መሐመድ እንደገለጹት የመድረኩ ዓላማ ባለፉት ሰባት ለውጥ ዓመታት በተከናወኑ ሀገራዊና ክልላዊ አጀንዳ ዙሪያ በክልሉ ከሚገኙ የመንግስት ኮሌጅ መምህራን ጋር ውይይት ለማካሄድ ያለ መሆኑን ገልጸዋል። እንደሚታወቀው የዛሬው መድረክ ሀገራዊና ክልላዊ መድረካችን ነው የዛሬው ያው የመንግስት ኮሌጆች መምህራን ውይይት ሲሆን የተዘጋጀው ሰነድ ሀገራዊ ለውጡን ተከትሎ ያገኘናቸው ትሩፋቶችን በፖለቲካ፣ በማህበራዊ ዘርፉ እንዲሁም በኢኮኖሚ ዘርፉ ያገኘናቸውን ጀነራል የሆኑ ነገሮችን የምንቃኝበት በትምህርት ዘርፉ ደግሞ ያሉ ነገሮችን በሰፊው የምናይበትና ሰፋ ያለ ውይይት የምናደርግበት መድረክ ነው። በሀገሪቱ ባለፉት ሰባት የለውጥ አመታት በተከናወኑ ውጤታማ ተግባራት በኢኮኖሚው በማህበራዊና በፖለቲካው ዘርፍ አበረታች ስኬቶች መመዝገባቸውን ጠቁመዋል። ለአንድ ሀገር እድገትና መሰረት ለውጥ የትምህርት ዘርፍ ጉልህ አበረክተው እንዳሉ የገለጹ ኃላፊዋ ለዚህም በሀገሪቱ የተሻለ የትምህርት ስርዓት ለመገንባት በሚከናወኑ ተግባራት መምህራን የሚያበረክቱት አስተዋጽኦ የጎላ መሆኑ ገልጸዋል። ሀገራዊ ለውጡን ተከትሎ የመጡ ለውጦችንና እድገቶችን ለማስቀጠር መምህራንና ባለድርሻ አካላት ቁርጠኛ ነ ለመስራት የበኩላቸውን ሚና መወጣት ይገባቸዋል ሲሉም ገልጸዋል። ስለዚህ ሁላችንም የራሳችንን አስተዋጽኦ ካደረግን ተደምሮ እንደ ሀገር ሆኖ እንደ ክልል ሆኖ ውጤትን ማናመጣበት እና እንደ ግብ ያስቀመጥነውን ብልጽግና ማናመጣበት ምንም ምክንያት የለም ማለት ነው። ስለዚህ ለጋራ ብልጽግናችን ብልጽግናችን እውንን እንዲሆን ከሚያደርጉ ዘርፎች ውስጥ የኛ ዘርፍ አንዱ መሆኑን ተገንዝበን

በእለቱ ለውይይቱ መነሻ የሚሆን ሰነድ ያቀረቡት የክልሉ ቴክኒክና ሙያ ኤጀንሲ ጂን አቶ አሰፋ ቶልቻ በበኩላቸው በሀገሪቱ ባለፉት የሁለት ዓመታት በፖለቲካው፣ በኢኮኖሚው፣ በማህበራዊና በዲፕሎማሲው ዘርፍ በተመዘገቡ ስኬቶችና ተግዳሮቶች ዙሪያ በስፋት ጽሁፍ አቅርበዋል። ባለፉት ጊዜያት ዘርፈ ብዙ ውጤታማ የልማት ስራዎች ሲከናወኑ መቆየታቸውን አስታውሰው፣ ከልማቱ ውስጥም የትምህርት ዘርፉ ዋነኛው መሆኑን ጠቁመው፣ በተለይ ባለፉት ዓመታት መንግስት ለትምህርት ዘርፉ በሰጠው ልዩ ትኩረት በርካታ ለውጦች መመዝገባቸውን ገልጸዋል። ሀገሪቷ በተለያዩ ፈተናዎች ውስጥ ብትሆንም የሚ የሚስተዋሉ ፈተናዎችን በመቋቋም በዘርፉ ተጨባጭ ለውጥ ማምጣት መቻሉንም አክለዋል። በእውቀት የታነጸ ሀገሩን የሚወድ ብቁና ተወዳዳሪ ትውልድ ለማፍራት የመምህራን ንቁ ተሳትፎ ወሳኝ ሚና እንዳለው የገለጹት ኃላፊው፣ ለውጤታማነቱም መምህራን በላቀ ተነሳሽነት ሊሰሩ ይገባል ብለዋል። ሀገሪቷ በሁሉም ዘርፉ የጀመረችውን ሀገራዊ የለውጥ ጉዞ ለማስቀጠልና በሚያስችን ተጨባጭ የሆነ ለውጥ ለማስመዝገብ ከመቼውም ጊዜ በበለጠ ጠንክረን እንሰራለን ሲሉ የመድረኩ ተሳታፊዎችም ገልጸዋል። በውይይቱ መድረኩም ከመንግስት ኮሌጆች የተወጣጡ መምህራንና ባለድርሻ አካላት ተሳታፊ ሆነዋል። በክልሉ የገቢ አሰባሰብ ስርዓቶችን ዲጂታላይዝ የማድረጉ ስራ ጠናክሮ መቀጠሉን የሀረሪ ክልል ገቢዎች ባለስልጣን ቢሮ አስታወቀ። ቢሮው አሰራሩን ወደ ዲጂታል ለመቀየር በሚያስችለው ሁኔታ ላይ ከኢትዮ ቴሌኮም ሀረር ቅርንጫፍ አመራሮች ጋር ውይይት አድርጓል። በቴሌም ደሴ የሀረሪ ክልል ገቢዎች ባለስልጣን የቢሮውን አሰራር ወደ ዲጂታል ለመቀየር የሚያስችልና ተቋማዊ የገቢ አሰባሰብና የደንበኞች አገልግሎት ማሻሻልና ማሳደግ በሚቻልባቸው የዲጂታል መፍትሄ ዙሪያ ከኢትዮ ቴሌኮም ሀረር ቅርንጫፍ አመራሮች ጋር ውይይት አድርጓል። በውይይቱም መስሪያ ቤቱ በስራ ሂደት እያጋጠሙት ያሉትን የአሰራሩ ውስንነቶች ለመቅረፍ በኢትዮ ቴሌኮም የለሙና ሊለሙ የሚችሉ ሲስተሞችን በመጠቀም የሚነሱ የመልካም አስተዳደር ችግሮችን ለመቅረፍ እንደሚሰራ የክልሉ ገቢዎች ባለስልጣን ኃላፊ ኃላፊ አቶ ያሲን አብዱላሂ ገልጸዋል። ቢሮውንና የገቢ አሰባሰብ ስርዓቶችን ዲጂታላይዝ ማድረግ ቁልፍ የዛሬና የነገ መፍትሄ መሆኑን ያነሱት ኃላፊው በዚህ ዙሪያም ከኢትዮ ቴሌኮም በትብብር የመስራቱ ሂደት ተገቢነትን ጠቁመዋል። ኢትዮ ቴሌኮም እየሰጣቸው ያሉ አገልግሎቶችና ለወደፊት የያዛቸው የዲጂታላይዜሽን ስራዎችና ቢሮ ወደ ፍትሃዊ የታክስ ስርዓት ለማስፈንና የታክስ አሰባሰብ ስርዓትን በማዘመን የደንበኞች አገልግሎት አሰጣጠን ለማሻሻል የሚረዱ የዲጂታል መፍትሄዎች ላይ ውጤታማዊ ውይይት በማድረግ ወደ ስራ ለመግባት የጋራ የቴክኒካል ኮሚቴ አቋቁሟል። የገቢዎች ባለስልጣን መስሪያ ቤቱ ለቀጣይ አቀዳቸው የዲጂታላይዜሽን ስራዎችና ከኢትዮ ቴሌኮም የሚፈልገው ድጋፍና ወደ ስራ ለማስገባት ከስምምነት የተደረሰባቸው የዲጂታል መፍትሄዎች ዝርዝር፣ የጋራ አሰራር ዙሪያ ውይይት ተደርጎባቸው ከስምምነት የተደረሰባቸው ናቸው። የሐረሪ ክልል ጠቅላይ ፍርድ ቤት ስራ ኃላፊዎች ከኢትዮ ቴሌኮም ማዕከላዊ ምስራቅ ሪጂን ስራ ኃላፊዎች ጋር ተወያዩ። የክልሉ ፍርድ ቤቶች የቴክኖሎጂ ተጠቃሚነትን በማሳደግ የሚሰጡትን አገልግሎት ለማዘመን የሚያስችሉ ተግባራትን በማከናወን ላይ እንደሚገኝ ተገልጿል። ተጨማሪ አለ። የሐረሪ ክልል ጠቅላይ ፍርድ ቤት ከፍተኛ ስራ ኃላፊዎች ከኢትዮ ቴሌኮም ማዕከላዊ ምስራቅ ሪጅን ስራ ኃላፊዎች ጋር ውይይት አድርገዋል። የክልሉ ጠቅላይ ፍርድ ቤት በየደረጃው የሚገኙ ፍርድ ቤቶች የቴክኖሎጂ ተጠቃሚነትን በማሳደግ የሚሰጡትን አገልግሎት ለማዘመን የሚያስችሉ ተግባራት በማከናወን ላይ ይገኛል። ይህን ለማሳካት እንዲያስችል ከመለከታቸው ተቋማት ጋር ተቀራርቦ ለመስራት እቅድ ይዞ እየሰራ የሚገኝ ሲሆን በዚሁ መሰረት ከኢትዮ ቴሌኮም ጋር ተቀራርቦ ለመስራት የሚያስችል ውይይት ተደርጓል። የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዚዳንት ፕሬዚዳንት አቶ ማሂር አብዱ ሰመድ እንደገለጹት የክልሉ ፍርድ ቤቶች የሚሰጡትን አገልግሎት በማዘመን ቀልጣፋ፣ ተደራሽ፣ ጥራት ያለውና ውጤታማ እንዲሆን በማድረግ የተገልጋይን ማህበረሰብ እርካታ ለማሳደግ ከቴክኖሎጂ ተቋማት ጋር ተቀራርበው መስራቱ የሚኖረው ፋይዳ የጎላ ነው ብለዋል። ጠቅላይ ፍርድ ቤቱ ከኢትዮ ቴሌኮም ጋር በጋራ መስራቱ በየደረጃው የሚገኙ ፍርድ ቤቶችን ለማዘመን ከሌሎች መሰል ተቋማት ጋር የተጀመሩ ስራዎችን አጠናክሮ ለማስቀጠል ተጨማሪ አቅም ይፈጥራል ሲሉ ፕሬዚዳንቱ አያይዘው ገልጸዋል። የኢትዮ ም ማዕከላዊ ምስራቅ ሪጅን ስራ አስኪያጅ አቶ መሐመድ ሰይድ በበኩላቸው ኢትዮ ቴሌኮም እንደ ሀገር በ2025 ዲጂታል ኢትዮጵያን ለማሳካት እንዲያስችል ዘርፈ ብዙ ተግባራትን እያከናወነ መሆኑን ገልጸው ከእነዚህም መካከል የዳኝነት አካላትን ጨምሮ የፍትህ ዘርፉን ለማዘመን የሚያስችሉ የተለያዩ አማራጮችን በማስቀመጥ ዘርፉን ለማዘመን የሚያግዙ ስራዎች ትኩረት ሰጥቶ እየሰራ ይገኛል ብለዋል። በውይይቱ የሁለቱም ተቋማት ስራ ኃላፊዎች በቀጣይ በሚሰሩባቸው ዘርፎች ላይ ሰፊ ውይይት ያከናወኑ ሲሆን በአጭር ጊዜ ውስጥ ወደ ትግበራ በመግባት ውጤታማ ተግባራት ለማከናወን ስምምነት ላይ ደርሰዋልም ብለዋል። የክልሉ ጠቅላይ ፍርድ ቤት እያከናወናቸው የሚገኙ የዘመናዊ ችሎት ስርዓት ግንባታ፣ ስማርት ኮርት ሩም፣ የሲሲቲቪ እና የሌሎች ተያያዥ ተግባራት ተዘዋውረው ተመልክተዋል። በውይይቱ የክልሉ ጠቅላይ ፍርድ ቤት ፕሬዚዳንትና ምክትል ፕሬዚዳንት የኢትዮ ቴሌኮም ምስራቅ ሪጅን ስራ አስኪያጅን ጨምሮ ሌሎች የሁለቱም ተቋማት ስራ ኃላፊዎች ተገኝተዋል። የሴቶችና ህጻናት ጥቃትን ሁሉም ሴክተር መስሪያ ቤትና የማህበረሰብ ክፍል በጋራ ሊከላከለው የሚገባ ተግባር መሆኑ ተጠቆመ። የሴቶችና ህጻናት ጥቃትን መከላከል በሚቻልበት ዙሪያ በሐረሪ ክልል ሴቶችና ህጻናት ጥቃት ተከላካይ ጥምረት የፍትህ ፎረም የውይይት መድረክ ተካሂዷል። በመድረኩ የፎረሙ የ2017 9 ወር እቅድ አፈጻጸም ሪፖርት ቀርበው ውይይት ተካሂዶበታል። የፎረሙ ሰብሳቢና የክልሉ ጠቅላይ ፍርድ ቤት ፕሬዚዳንት አቶ ማሄድ አብዱ ሰመድ የሴቶችና ህጻናት ጥቃትን ለመከላከል ህብረተሰቡን ያሳተፈ ቅንጅታዊ ስራ ሊሰራ እንደሚገባ በመድረኩ ባስተላለፉት መልእክት ገልጸዋል። የፎረሙ አባላት በቀረበው የዘጠኝ ወር ሪፖርትና በተሰሩ ስራዎች ዙሪያ ሀሳብና አስተያየቶችን ሰጥተዋል። በመድረኩ ማጠቃለያም ፎረሙን በይበልጥ በማጠናከር በክልል ደረጃ የሴቶችና ህፃናትን ጥቃት ለመዋጋት አመርቂ ስራዎችን መስራት በሚቻልበት ሁኔታዎች ላይ ውይይት ተካሂዷል። ዘገባው የዓለም ገመቹ ነው። ክቡራን ተመልካቾች ከሃይ ቲቪ ለሰዓቱ የያዝናቸው ዘገባዎች እኚህ ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ